በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቶ አብራችሁ ቆይታ አድርጋለሁ። በኢትዮጵያ እየተከናወኑ ያሉ ግዙፍ የልማት ስራዎች ለአምራች ኢንዱስትሪው ተጨማሪ አቅም የሚፈጥሩ መሆናቸው ተገለጸ። በመሰረተ ልማት፣ በኃይል አቅርቦት፣ በግብዓትና በቴክኖሎጂ ዘርፍ የተከናወኑ ተግባራትም ለኢንዱስትሪ ዘርፉ ማንሰራራት አይነተኛ ሚና አላቸው ተብሏል። ኤዶም አማራ ተጨማሪ አላት። ባለፉት የለውጥ ዓመታት የማክሮ ኢኮኖሚ ማሻሻያውን ጨምሮ የኢንዱስትሪ ዘርፉን ምርታማነት መጨመር የሚያስችል የአሰራር ስርዓት መዘርጋቱ ጉልህ አስተዋጽኦ አበርክቷል። በቅርቡ በጠቅላይ ሚኒስትር አብይ አህመድ መሰረት የተቀመጠለት የዩሪያ ማዳበሪያ ፋብሪካ ግንባታ ለግብርና ምርታማነት ትልቅ እድል ይዞ የሚመጣ ነው ሲሉ የስንዴ አምራችና ላኪዎች ማህበር ፕሬዝዳንት ሚሊዮን ቦጋለ ጠቁመዋል። የአፈር ማዳበሪያውን ከውጭ ለማስገባት ይወጣ የነበረ የውጭ ምንዛሬ በሀገር ውስጥ መተካት የሚያስችል መሆኑ ለኢኮኖሚ እድገት ወሳኝ እንደሆነም ገልጸዋል። የግብርና ትልቁ ግብዓት ማዳበሪያ። ማዳበሪያ ከሌለ የሚፈልገውን ሰብሉ የሚፈልገውን ኒውትረንት በበቂ ሁኔታ ስለማያገኝ ውጤት የለውም። ከዚህ የተነሳ እንግዲህ አገሪቱ ከውጭ ይህን የአፈር ማዳበሪያ ትራንስፖርት አደርግ ነበር። ዛሬ ግን አገር ውስጥ በመመረቱ ይህንን ለአርሶ አደር ማቅረብ ማለት ምስጥን ማቅረብ ማለት ነው ምርታማነት እንዲጨምር ያደርጋል በምግብ ሰብል ራሳችንን የምንችልበትን እድል ይፈጥርልናል አርሶ አደር በቀላሉ ማግኘት የሚችልበት ይሄ ትልቅ ትልቅ ስኬት በተለይም በቅርቡ የተመረቁት ታላቁ የኢትዮጵያ ህዳሴ ግድብና የኦጋዴን ፈሳሽ የተፈጥሮ ጋዝ የመጀመሪያ ዙር ፕሮጀክቶች ለብረታ ብረት ኢንዱስትሪዎች ተጨማሪ የኃይል አቅርቦትን የሚሰጡና ትልቅ ጠቀሜታ ያላቸው መሆናቸውን የኢትዮጵያ መሰረታዊ ብረታ ብረትና ኢንጂነሪንግ ኢንዱስትሪዎች ማህበር ስራ አስኪያጅ ሰለሞን ሙልጌታ ተናግረዋል። የኤሌክትሪክ ፓወር በከፍተኛ ሁኔታ የሚፈልግ ዘርፍ ነው የኛ ዘርፍ፣ እንደዚሁም ደግሞ ኤነርጂ የሚፈልግ ነው። ስለዚህ የታላቁ ህዳሴ ግድብም ሆነ በልዩ ልዩ የነዳጅ እና የጋዝ ልማቶች በኩል ያለው ውጤታማነት የእኛን ዘርፍ በከፍተኛ ሁኔታ የሚጠቅም ነው። ለራሱ ለኢንዱስትሪው ግብዓትነት ብቻ ሳይሆን ሌሎቹንም ደግሞ የመሰረተ ልማት እንቅስቃሴዎች ስለሚያሳልጥ ለዛ ደግሞ ግብዓት የሚሆን ስለሆነ የእኛ ምርቶች ለኮንስትራክሽን እና ለልዩ ልዩ መሰረተ ልማት የሚጠቅሙ ምርቶች ስለሆነ የምናመርተው በአጠቃላይ ተያያዥ የሆነ የኢኮኖሚ ልማት እንደሚያመጣ ምንም ጥርጥር የለውም። በኢትዮጵያ በአሁኑ ወቅት ተግባራዊ የተደረጉ ግዙፍ ፕሮጀክቶችን ጨምሮ መሰረት የተቀመጠላቸው ፕሮጀክቶች የኢንዱስትሪዎችን ጫና በማቃለል ረገድ አይነተኛ ሚና አላቸው ያሉት ደግሞ የማሽነሪ አምራቾች ማህበር ሊቀመንበር አክሊሉ አባተ ናቸው። ለአምራች ኢንዱስትሪው ጫና አይበዛበትም። ለምሳሌ የእኛ ካምፓኒ የተወሰነ ፐርሰንት አምስት ፐርሰንት የሚሆን ወጪው ነዳጅ ነው። ስለዚህ ነዳጅ ደግሞ ኤክስፔንሲቭ ነው። ዘይትም፣ ነዳጅም፣ የፈርነስ ኦይልም ብዙ ለፋብሪካ የሚያገለግሉ ነዳጆችንም በዚሁ በሀገራችን ውስጥ ማግኘት በጣም ትልቅ ነገር ነው። መንግስት በኢንዱስትሪ ዘርፍ በስፋት የሚፈለገውን የኃይል አቅርቦት ለማሟላትና አማራጭ የኃይል አቅርቦትን ለመጨመር የሚያደርገው ጥረት በእጅጉ የሚበረታታ መሆኑም ተነስቷል። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይኸው ነው፣ ጎንደርም ሲካሄድ ይኸው ነው፣ ሀረርም ሲካሄድ ይኸው ነው፣ አሶሳም በልኩ ይኸው ነው፣ አርባ ምንጭም ይኸው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት ይበልጥ ለመስራት ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለብን። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ሕይወት ያኗኗር ዜ ለመቀየር እያደረግ ያለው ጥረታ በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም እውቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። የጠዋት ገበያ መረጃዎች ይቀጥላሉ። በኢትዮጵያ ዲጂታል ኢኮኖሚን ለመገንባት በሚከናወኑ ተግባራት ውስጥ የጥሬ ገንዘብ ዝውውርን በማስቀረት ወደ ኤሌክትሮኒክ መንገድ መቀየር ትኩረት የተሰጠው ተግባር መሆኑ ይነሳል። አሁን አሁን ይህንን ሀገራዊ ግብ ለማሳካት ተሳትፎ እያደረጉ የግል ተቋማት ቁጥር እየጨመረ መሆኑን መረጃዎች ያሳያሉ። የዲጂታል የሽያጭ መመዝገቢያ ሶፍትዌርን፣ የዲጂታል የክፍያ አማራጮችንና የክፍያ መሳሪያዎችን በማቅረብ በዘርፉ የሚንቀሳቀስን አንድ ተቋም ተሞክሮ ከስራ አስኪያጁ አንደበት እንከታተልና እንመለሳለን። ስሜ በእምነት ደምሴ ይባላል። የሬድ ክላውድ አይሲቲ ሶሉሽን እና የስኔ ቴክኖሎጂ ግሩፕ መስራችና ስራ አስኪያጅ ነኝ። ያለንበት ሴክተር የኢአርፒ ወይም የኢንተርፕራይዝ ሪሶርስ ፕላኒንግ ወይም ደግሞ የቢዝነስ ኦቶሜሽን ወይም የኩባንያዎች የንግድ የተመሰረቱ ኩባንያዎች ስራቸውን ከሽያጭ አንስቶ እስከ ንብረት ክፍል፣ እስከ ሰው ኃይል አስተዳደር፣ እስከ ሂሳብ ክፍል ሙሉ የቢዝነስ ሂደታቸውን የሚያስተዳድር ኢአርፒ የሚባል ሶፍትዌር ነው የምንሰራው፣ የመጀመሪያው። ሁለተኛው ደግሞ የክላውድ ኮምፒውቲንግ ወይም ደግሞ የሰርቨር ፋርም ነው። ምን አይነት ትርጉም እንደምንሰጠው፣ የዳታ ቋት የመረጃ ቋት ሰርቨሮች ናቸው። እንደዚሁ አገልግሎት ለምንሰጣቸው ኩባንያዎች ሲስተማቸውን ሆስት የሚያደርጉበትን የክላውድ ዳታ ሴንተር ነው የምናቀርበው ሁለተኛ። በሶስተኝነት ደረጃ የኢኮሜርስ ነው ወይም ደግሞ የድረገጽ ግብይት አገልግሎት የሚሰጥ ነው የሁሉ በጅ የሚባል። አራተኛው ደግሞ የፊንቴክ ወይም ደግሞ የፋይናንሽል ቴክኖሎጂ ወይም የክፍያ ስርዓቶችን የሚያቀላጥፍ ሲስተም ነው የምንሰራው፣ ማለት ነው። አራቱ ሜጀር ፕሮዳክቶቻችን እነዚህ ናቸው። ወደዚህ እንግዲህ ስራ የገባንበት ሁኔታ ረዘም ይላል። ኦልሞስት ወደ ሀያ ሁለት ዓመት አካባቢ ቆይተናል በስራ ላይ። በተለይ በሲኔት በሚባለው ድርጅት ከፍተኛ የሆነ የቢዝነስ ኦቶሜሽን አቅርቦት እጥረት ነበረ፣ ወይም ደግሞ ኮምፒውተራይዝድ የሆነ የመረጃ ስርዓት የሚጠቀሙ ኩባንያዎች በጣም ጥቂት ነበሩ በወቅቱ። ስለዚህ ይህንን ክፍተት በማየት ለኩባንያዎች ተደራሽ በሆነ ገንዘብና ዋጋ በማቅረብ እንግዲህ ደንበኞቻችንን ላለፉት ሀያ ዓመት በላይ ስናገለግል ቆይተናል ማለት ነው። የመጀመሪያዎቹ የሕግ ማቀፍ አለመኖር በጣም ከፍተኛ ማነቆ ነበረ። ሁለተኛ የፋይናንስ አቅርቦት፣ የትኛውም የፋይናንስ ተቋም የመንግስትም የግልም በእኛ ሴክተር ወይም ደግሞ በኢንፎርሜሽን ቴክኖሎጂ ላይ ለተሰማሩት ኩባንያዎች ፋይናንስ አቅርቦት የሚያቀርብ የትኛውም ተቋም የለም እስከ ዛሬ ድረስ ማለት ነው። የፋይናንስ አቅርቦት ሌላው ትልቁ ችግር ነበረ። ሶስተኛው ደግሞ የስኪልድ ማንፓወር ወይም ደግሞ የሰለጠነ የሰው ኃይል ብቁ የሆነ ማለት ስራን መስራት የሚያውቅ ብቻ ሳይሆን ቴክኖሎጂ የሚያውቅ ብቻ ሳይሆን፣ ስራን እንዴት እንደሚተገበር የሚያውቅ የሰው ኃይል ማግኘት እስካሁንም ድረስ ቻሌንጅ ነው። ከዛ ቀጥሎ ደግሞ ስነ ምዳሩ ወይም ደግሞ ቴክኖሎጂ ሊቀበል የሚችል የቢዝነስ ኮሚኒቲም ብዙዎች ቢኖሩም ግን እንደዚሁ በአብዛኛው እነዚህ ሁሉ ችግሮች እንደ ተግዳሮት ይዘን የምናያቸው ነበሩ እና በተለያዩ ጊዜያቶች ውስጥ ኦቨርካም እያደረግን መጥተናል፣ ማለት ነው ከተመሰረተ ጊዜ ጀምሮ አሁን ያለበት ደረጃ የተለያዩ ኩባንያዎችን በስሩ አፍርቷል። ወደ አራት የሚጠጉ ኩባንያዎችን በአራቱ ድርጅቶች ውስጥ ወደ 300 የሚጠጉ ፕሮፌሽናል የሆኑ የኮምፒውተር ምህንድስና፣ የኢንፎርሜሽን ቴክኖሎጂ፣ በኮምፒተር ሳይንስ በእነዚህ በኢንጂኒሪንግ ሴክተር ያሉ ከዘጠና ፐርሰንት በላይ የሚሆኑ ተጻፎቻችን የኢንጂኒሪንግ ግራጁዌትስ ናቸው። በቋሚነት ከአመት እስከ አመት የስራ እድል ፈጥረን እየተንቀሳቀስን ነው። በምንሰራበት ኢንዱስትሪ ደግሞ ስድስት ሺህ አካባቢ የሚጠጉ የቢዝነስ ተቋማት የእኛን የኢአርፒ ፕሮዳክት፣ የክላውድ ኮምፒውቲንግ፣ የኢኮሜርስ እና የፊንቴክ አገልግሎት ይጠቀማሉ ማለት ነው። ያው እንደማናቸውም ግብር ከፋይ ከፍተኛ የሆነ ግብር ገቢ እናደርጋለን። ስለዚህ ኢኮኖሚውን በአቅማችን ቢሆን ሰፖርት እያደረግን ነው። ከዛም ባሻገር ደግሞ እንደ ቴክኖሎጂ ተቋማነታችን አዳዲስ የሚባሉ ቴክኖሎጂዎችን ከአለም ላይ ሶርስ በማድረግ እኛም ኢኖቬት በማድረግ ፕሮዲስ እያደረግን ለደንበኞቻችን ለሀገር ውስጥ እናቀርባለን ማለት ነው። በዚህም ብዙ ያስተዋወቅናቸው አሁን ገበያ ላይ ያሉ ማህበረሰቡ የሚጠቀምባቸው ብዙ ቴክኖሎጂዎች አሉ። ያው መንግስትን በከፍተኛ ቁርጠኝነት እየሄደበት ነው። በተለይ ዲጂታል ፋይናንስ ላይ በጣም ከፍተኛ የሆነ ይመርታለን። እሱም በጣም ብዙ የተዘጉ በሮችን ከፍቶልናል። በተለይ ከዲጂታል ትራንዛክሽን ጋር ከኢኮሜርስ ጋር ተያይዞ ያሉት ነገሮች በሙሉ ከፍተኛ ማነቆ የነበሩት ነገሮች አሁን እነሱ በሙሉ ተቀርፈዋል ማለት ነው። ሰው ሁሉም በየአቅጣጫው የሮጠ ነው። ሌሎች ኩባንያዎች ኢገቨርንመንት ላይ ይሰራሉ፣ እኛ ቢዝነስ ላይ እንሰራለን። መንግስትም ደግሞ መመሪያዎችን፣ አዋጆችን በማሻሻል ብቻ ብዙ ስራዎች ተሰርተዋል ላለፉት ጥቂት ዓመታት እና የ2025 የዲጂታል ኢትዮጵያ ራዕይ አብዛኛው ተሳክቷል ብዬ አስባለሁኝ። ክቡራን ተመልካቾቻችን አሁን ደግሞ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገራት ገንዘቦች የምንዛሬ ተመንና ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን የዛሬ ጠዋት ገበያ መረጃዎች በዚህ ተጠናቀዋል። ስለ ተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።